ሰላም ሰላም፣ ያሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው ዲስካቨሪ ይመስገን። እንዴት ናችሁ እናንተ? ደህና ናችሁ አላችሁ ወይ? እኔ ያለው ዲስካቨሪ ይመስገን። እናንተ ደህና ናችሁ አላችሁ? ዛሬ መጥቻለሁ። ዛሬ ለምን መጣሽ እንዳትሉ ማለት ነው። ዛሬ መጥቻለሁ። ላይክ ሼር፣ ሰብስክራይብ እያረጋችሁ አባራታችሁ ማለት ነው። ሁላችሁ ላይክ እያረጋችሁ አባራታችሁ ማለት ነው። ዛሬ የመጣው መሰላችሁ አንድ ሴት ኢትዮጵያ ውስጥ ማለት ነው፣ አንድ ሴት ወንድ አጣ አይደለም፣ ወንድ አጣ አይደለም፣ ውሻ አገባች ማለት ነው። ውሻ ስታገባ ፍቅረኛ ነኝ እሱ ነው ፍቅረኛዬ አለች። ባሏ አረባ ጋር ነው ሄደው። አረባ ጋር ከሄደ እሷ ውሻ አገብታ ጠብቀች ማለት ነው። ውሻ ገብታ ጠበቀች እና ባሏ ጋር ስታወሩ በስልክ ነው ተገኘቶ አላቅም። ሁሉም ነገር እሱ ነው የሚሞላ፣ ሁሉም ነገር እሱ ነው የሚያደርጉ የቤት ይቃ ቤት ገዝተዋል፣ ለሷ ማለት ነው። ግን እሷ እንዳለች ውሻ አገብቼ ነው የምኖረው። እኔ ባሌ ውሻ ነው አለች ማለት ነው። እንዴት እንደዚህ የሆነ ሄደ? ኢትዮጵያ እንዴት እንደዚህ ተበላሸ? ሁሉም ነገር እኮ ዝብርቅ አለ እኮ ኢትዮጵያ ውስጥ ማለት ነው። እንዲ እኔ እንጃ አንድ ሰው እኮ ቃን አለ ቃን ምባል አለ። ስለዚህ እሱ አሁን እንደምታው ኢትዮጵያ ውስጥ ፈተሻ ይፈተሻሉ። ካሜራ ቤት ውስጥ ያደርጋሉ። ሁሉም ነገር ቤት ውስጥ ያደርጋሉ። ቤት ውስጥ አድርጎ ይፈተሻሉ። ምን እየሰራች ነው ብሎ ተቀየረችን ይላይ ብሎ ደውሎ ማለት ነው ሰዎቹ የሚሰሩ አሉ ታቃላቸው ሚዲያ ሰው ሚዲያ ሰዎች የሚሰሩ ሚዲያ ላይ ያሉ። ስለዚህ እሱ ይጠይቃል። እሱ ምን አለች አንተ ባልካላት እስቲ እኔ ለአሁን መጥቼ ለአገባ ስለሆነ ባልካላት ሄደ ጠይቀ ምናምን ብሎ ሊካል ፈትሹኝ አለ። እሱ ግን ካሜራ ደብቆ ቤት ውስጥ አድርጎ ሄደዋል። ቤት ውስጥ ካሜራ እንዳለ እሷ ምንም አታውቅም። ስጀመራች ከዛን እነሷ ምን አረገች መሰለች፣ ሰው የላትም። ወንድም መጣ ቤት የለም። ውሻ ነው ጥቁር ውሻ። ጥቁር ውሻ አገብታ ነው የምትኖረው። እኔ በጣም ገረመኝ። ፈጣሪ ወይ እንዴት እንዴት ሰው እንደዚህ ነገር እንደዚህ ይገባል? ሰው እንዴት እንደዚህ ያረጋል? ሰው እንዴት እንዴት እስሳ ያገባል? ሰው ብዙ እየኖረ ያለው እንዴት ሰው እስሳ ያገባል? ፈጣሪ ወይ እንጃ። በኋላ ላይ ምን ምን ምን አለን? በኋላ ላይ እንጃ። ከባድ ነው ሁሉም ነገር ማለት ነው። ስለዚህ እሷ እንዳለችው እኔ ፍቅረኛ የእሱ ነው፣ ቤተሰብ የእሱ ነው፣ ሁሉ ነገር የእሱ ነው አለች። ይሄ ውሻ አሁን ሰርቶ አገባም ሰርቶ አላመጣም። ውሻ ማሳደግ ቤት ውስጥ ምን መሰላቸው? እኛ ገጠር ውስጥ ስናሳድግ ውሻ ከፍቶች ማታ ማታ እኛ ስንተኙ ውሾቹ እንደኛ አሁን ጠዋት ጠዋት ከብቶቹ ሲወጡ እኛ እንጠብቅንና እስከ ማታ እንጠብቃለን። ከብቶች ውሻም እንደዚህ እስከ ማታ ማታ እኛ ከተኛም በኋላ ውሻ እንደ ጠዋት እስከ ጠዋት ይጠብቃል ማለት ነው። ሰው ከመጣ ውሻ ይጮዋል እና እንደዚህ ነው የምናውቀው እኛ ገጠር ውስጥ ማለት ነው። ግን አሁን ውሻ ጋር አገብታ ድንግለኛ ድንግሌን ድረስ ለውሻ ነው ሰጠው አለች። ፈጣሪ ሆይ እኔ እንጃ እኔ እንጃ። ምን ብላን አፋ ከፍታ ታወራለች? ሲጀመር እኔ እንጃ አትፈራም። እንዲ አንደንድ ሰው እኮ ድንጋይ ሆነው እየወለዱ ይወልዳሉ እኮ ድንጋይ ድንጋይ ይወልዳሉ። እውነት ምንም የማያሰቡም ጭንቅላታቸው ምንም የማያሰብም ሰው፣ ምን ይለኛል አይሉም። ዝም ብሎ በቃ እኔ እንጃ። ከባድ ነው ታቃላችሁ፣ በጣም ከባድ ነው። እና ስለዚህ እሰው ውሻ አገብታ የኖረች ነው። ከዛ ሰውዬው ምን አለ መሰለች፣ ባላላሽ ባላለሽ ለምን ውሻ ጋር አገብተ ብትኖራለሽ? እናም ባል የለኝም ማለት ባል ጋ የዋራ እያወራች ብር እየላከ ቤት ገዝተ ሁሉም ነገር አድርጎ ባል የለኝም አልፈልግም፣ ውሻ ነው የምፈልገው አለች። ፈጣሪ ወይ፣ ኒንጃ ከባድ ነው። እቺ ልጅ አሁን ውሻ ይወልዳል ልጅ አትፈልግም። ውሻ ለውሻ ነው እንጂ ውሻ ለሰው አይደለም። እውነት ፈጣሪ፣ ኒንጃ። ፈጣሪ እኮ ስለዚህ ነው እንደዚህ ያረገው። ፈጣሪ እኮ ስንት ጊዜ ስንት አየነ እኮ ይህን ኢትዮጵያ ውስጥ እንደዚህ ይሄ ጎፎ ላይ ማደርገው መሬት ተቀጥቅጦ ማለት ነው፣ መሬት እንዳለ ተገልብጦ ስንት ሰው አለቀ። እኛ እኛ ምን ሰራ ሰራ ፈጣሪ ሁሉም ነገር አርጎ እንደዚህ አይቶ እንደዚህ ነው። ስለዚህ ነው እንደዚህ ማረጎ ከዛም እሳት መሬት መሬት መሬት ላይ የተነዳ መሬት ላይ የተፈነዳ የት ኢትዮጵያ ውስጥ እኛ ስራ የሚሰራ ስራ የኛ የሚሰራ ስራ ነገር ፈጣሪ ሁሉም ነገር ያውቃል። ስለዚህ እንደዚህ ነገሮች እንደዚህ ነገሮች ብቆም አሪፍ ነው ብዬ ነው የማስበው። እቺ ያምን እሱ አይፈልግም። አልፈልግም። በቃ ባሌን አልፈልግም። ይሄ ነው የምፈልገው። ይሄ ነው ድንግላኝ ድንግሌን የወሰደ ውሻ ነው። ድንግሌን የወሰደ ያለችው አፋ ሞልታ የወራች ልጅታ ፈጣሪ ወይ ፈጣሪ፣ እኔ በጣም ፈራ ነኝ። በጣም በጣም ያሰራል። ኢትዮጵያ ውስጥ የስከዱ ማለት ነው። በጣም ያሰራል። ማሪም እንዴት የሰው ልጅ ውሻ ገብታ ውሻ ጋት እንዴት ሰው ጋት አሁን ውሻ ጋ እንደዚህ ያረጋ ሰው ጋት እዳ እንዴት እንዴት ከባድ ነው። ቤተሰብነት መናገር ከባድ ነው። አፋ ሙልታ ምንም ማልትፈራ ምንም ማልትፈራ አፋ ሙርታ እንደዚህ ያደርጋሉ። እንደዚህ ብላ ሳታወራ አታፍርም። ሲጀመር እኮ አታፍርም ሲጀመር እሷ እና ስለዚህ ቤተሰብ በጣም ከባድ ነው። ሁሉም ነገር በጣም ከባድ ነው። ኢትዮጵያ ውስጥ እየሄድኩ በጣም ከባድ ነው። እኔ እንጃ ሚስት ሚስት ባለ ባል አጣ ነው ወይስ ወንድ ሞልተዋል። እየተፈለገ ከሄደች ታገኛለች። እውነት ባል ሞልተዋል ማለት ነው። ስለዚህ በጣም በጣም ከባድ ነው። እኔ በበኩሌ በጣም አዝንኝ ያለው እውነት መናገር ማለት ነው። ለምን መሰላችሁ? ኢትዮጵያ ንጹህ ከሆነች ትወዳላችሁ እንጂ ኢትዮጵያ ንጹህ ከሆነች ከሌለችስ፣ ደህና ከሌለችስ፣ በቃ ሁልጊዜ እንደዚህ የሄደ በኋላስ፣ በኋላ እኛ ምን እንጠብቃለን? ምን አለን እኛ? ልጆቻችን ምን ምንድን ነው የሚያዩ እና በጣም ከባድ ነው። እውነት መናገር ማለት ነው። ቤተሰብ እሷ አልፈልግም ማለት አሁንም ሰውዮ ለባሉ ተናግሮ እንደዚህ እንደዚህ እሷ ውሻ ጋር የኖረች ሰው አይደለም። እሷ የተቀየረችው ባል ስለ አንተ ስለመማጣሎ ስለ አልክን ተቀየርኩ። እሱ ላይ ለምን እኔ ውሻ ትቶ ውሻ ውሻ ትታ ባል ባል ጋር አልሄድም ማለች እና እሷ እና በጣም ከባድ ነው እውነት መናገር ማለት ነው። እኔ እንጃ፣ እኔ ከባድ ነው እውነት መናገር ማለት ነው። እና ስለዚህ እሷ አሁን ምን ታደርጋለች? አልተወልድም። በቃ ልጅ አትናገኝም። ወንድም እሶ ጋር እንዴት ይሄዳል አሁን? እሷ ሚዲያ ወጣ ተናገረች፣ ወንድ ጋር እንዴት ትሄዳለች? እንጂ ወንዶች እኮ የውሻ የለከፈ ውሻ ሄዶ እንደዚህ ያደርጋል። አያርጉም ተቃላችሁ። ስለዚህ ውሻም ቢያርጉ ሌላ ቦታ፣ እኛ ቢያርጉ ሌላ ቦታ፣ እሷ የሄደች ውሻ ጋ ወንዶች ጋ አይደለም። ወንዶች የሚፈልጉ ንጹህ ሴት ነው የሚፈልጉ እንጂ እቺ የቆሻሻ እንደፈለገች ውሻ ጋ ሆነ እንደፈለገች ምን ምን ኢትዮጵያ አረፈጣሪ ወይ፣ እኔ መናገርም በጣም ከብዶኛል። ማሪምን እና በጣም ከባድ ነው፣ ሁሉም ነገር በጣም ከባድ ነው እውነት መናገር ማለት ነው። ፈጣሪ ጦቢያ ጠበቃችሁ፣ ፈጣሪ ጠብቃችሁ። እንደዚህ ነገር ነው። እንደዚህ የወረደ የወረደ ውርደት ማለት ነው። የወረደ አፋ ሞልታ ሳታወራ አታፍርም ማለት ነው። ስለዚህ አሁን ሰውየው እሪ ይላል፣ ባሉ ሪ ሪ እኔ ጉዴ ጉዴ ጉዴ እናቴ ምን ትላለች? እናቴ ምን ሆናለው ብሎ እያለቀሰ ብሬን ቤቴን ብሬን እየጨረስኩ እያለ እየጨረስኩኝ እያለ እሪ ብሎ እየተለቀሰ ነው ያለ ማለት ነው። እና አንዳንድ ሰዎች ሴቶችን ብሆን ወንዶችን ብሆን ብር ይሌካል እና ብራችን ዝም ብለን መረፍረፍ፣ መላክ ብራችን መላክ መላክ በቃ እና፣ እሷ ይሄው ሰውዬው አሁን ቤት አጋታለች። በስማ በሳስ ምን አለው ስጀመር ስቀጥል፣ ምንም ማረጋው አይቻልም? ቤቱን በልታለች፣ ብሩን በልታለች። እሱም አልፈልግም አለ ሰውዬው። ውሻ ጋ ከኖረች እሷማ ለምን እኔ አገባታለሁ ለምን ብሎ በቃ ተናደዋል ማለት ነው። እሷም አሁን ውሻ ጋ ትኖራለች። ቤት አገኛ ቤት አገኘች። እና ስለዚህ በጣም ከባድ ነው። እንደዚህ እንደዚ እጅግ ነገር ዝም ብላችሁ ጥልቅ ገብታችሁ እንደዚህ አሁን ለምን ሚዲዎቹ ሚዲያ የሚሰሩ ሰዎች በጣም ጥሩ ናቸው ለሚመሰላችሁ ሁሉም ነገር ሚዲያ ላይ ያወጡ ሚዲያ ላይ ያሰሩ ያለ ስለዚህ ሰው ለምን እንደዚህ ለእንደዚህ ነገር አናርግም ብሎ ልምዱ ይወስዳል ማለት ነው። ትምህርት ይወስዳል። ስለዚህ እናንተም ራሳችሁን ጠብቁ። እናንተም ራሳችሁን መጠበቅ አሪፍ ነው እና ዝም ብለን ለሰው ምናቁ ሰው ዝም ብለን ብር መሰጠት ብር መላክ ብር እንደዚህ ማረግ ማረግ ጥሩ አይደለም። እና ስለዚህ እሱ አሁን እሱን አልፈልግም፣ እንዳትከታተሉኝ አልፈልጋችሁ፣ ምን አገባችሁ እናንተ፣ ምን አገባችሁ ማፍቴ ነው አለች ማለት ነው። እውነታ ነው ግን ማፍታ ነው እንደዚህ ማረግ እንደ እንጃ ቤተሰብ የላትም እቺ ልጅ ይሁን፣ ቤተሰብ የላትም። ስለ ቤተሰብ ስለሌላት ነው እንደዚህ ማታረጉ፣ እንጂ ቤተሰብ ካለት ቤተሰብ ይቆጣል እንዴ? ቤተሰብ አይቆጡም እንዴ? እና በጣም ከባድ ነው። ስለዚህ እንደዚህ እላቸዋለሁ ቤተሰቦች። ላይክ ሸር፣ ሰብስክራይ ያርጉ፣ አስተያየት ኮመንት ጻፉ ማለት ነው ቤተሰብ። እና ላይክ እንዳትረሱ፣ ላይክ እንዳትረሱ፣ ላይክ ሸር፣ ሰብስክራይ